ጓደኞቼ እንደምናችሁ። ስለ ክሪፕቶማርኬት ማርኬት ጉዳይ ብድ መነጋገር አለብን። ቢትኮይን ነብሱ፣ ሌላ ኮይን በጣም ወርደዋል። እንደገና በጣም ክራሽ ነበር፣ ግን ደስ የሚል ነገር በኤንኤክስቲ ሲስተም ምንም የሚያስቸገር ነገር አይደለም። ለምን እንደሆነ እናያለን። አሁን ቢቲሲ፣ ኢተሪየም፣ ሶላና እና የተወሰነ ሌላ ኮይኖች ዛሬ በደንብ እናያለን። መጀመሪያው ቢትኮይን፣ ይህ ሲኮንስ ባለፈ ጊዜ አልቋል። ይሄ ሆል ኮሬክሽን ሌቭል ነው። ግን እዚ ሆል ኮሬክሽን ሌቭል ላይ ምን እንዳጋጥምን ለእናንተ እናገራለሁ? እዚህ መጀመሪያ ገብቼ

ግን እጠብቃለሁ። አንድ ነገር ልንገራችሁ፣ እዚህ ውስጥ ኦረዲ ሪያክሽኑን አይቼ ምን ኤክስፔክት አድርግ ያለው እዚህ ማለት ቡልሽ ሲኮንስ ስለሆነ፣ እኛ ማርኬት ላይ አጠቃላይ በጣም ከፍተኛ ቦታ ጋር ስለሆነን፣ ለቡልስ ኃይል ማግኘት እንደዚህ አይነት ስትራክቸር ያስፈልጋል። ለቡልስ ኃይል እንዲኖር ማለት ነው። እዚህ ደግሞ ወደ ላይ ሄዶ ልክ ሲወርድ አይቼ ይህም ሊሚት ኦርደር ማውጣት ነበረብን። ምክንያቱም ድ ሲወርድ ግልጽ ነበረ ይሄ ለቡልስ የሚሆን ስትራክቸር አይደለም። ስለዚህ ይሄ ጥፋት ነበረ። አሁን ደግሞ በደምብ ማየት አለብን ገና እዚህ ታች ሊሚት ኦደር አለን። እዚህ የሲልሳሲድስ ነጥብ ሰባት ፐርሰንት ሌቭል ነበረ። በዚህ ሆል ኮሬክሽን ሌቭል ውስጥ እዚህ መግባት እችላለሁ። አሁን ግን ምናስባለሁ፣ እዚህ ጋር ሲወርድ ማለት አሁን ዝቅተኛው እዚህ አካባቢ ነው። አሁን ወደ ሲ ሲወርድ ማለት እዚህ ታች ሲደርስ፣ አደገኛ ነገር ምንድን ነው? እኛ የቤሪሽ ሲኮንስ አክቲቬት እናደርጋለን እስከ ሲ ታች ድረስ ዋጋ ሊወርድ ይችላል። እንደገና ለማሳየት ከዚህ በዚህ በዚህ እስከ ሲ ድረስ ማለት ከዚህ ዝቅተኛው ከወርድ ወደ ታች ይሄን ከሰበር ማለት ነው። ታርጌት ሌቭል እዚህ ከ89 ሺ ዶላር እስከ 83 ሺ ዶላር ነው። እዚህ በግድ ይደርሳል እንደዚህ ማለት አንችልም። አሁን ገና ቡልሽ ሲኮንስ ላይ ነን። ገና ይሄ ዝቅተኛ አላላልፈም። ስለዚህ እስካሁን ድረስ አደገኛ ነገር አይደለም። አሁን እዚህ ውስጥ ቡልሽ ስትራክቸር ማየት እንፈልጋለን። ካልሆነ እዚህ ከወረደ እስከ ሲደረስ ሊወርድ ይችላል። አሁን ዝም ብሎ መግዛት የለባችሁ። እኔም አሁን አልገዛም። ከፖሴሽን ውጭ ነን። ትንሽ ትንሽ ዶላር ጠፋ። ስለ ስቶፕሎስ ግን ትንሽ ብቻ አሁን ከወረደ እኔ አልገዛም። እኔ ማርኬቱን እጠብቃለሁ። መጀመሪያው ሌላ ኤንትሪ ማየት እፈልጋለሁ። ይሄ ቤሪሽ ሲኩዌንስ እንደዚህ ከሄደ እዚህ ውስጥ እዚህ ታች ሊደርስ ይችላል። ይህን ደግሞ መጀመሪያ እናያለን። ለእናንተ እንደ ሁሌ አፕዴት እሰጣለሁ። ይሄን ግን ማወቅ አለብን። አሁን ወደ ላይ ሲሄድ እዚህ ውስጥ ስትራክቸሩን እናያለን፣ ግን እንደሚታይ እዚህ ምናም ምንም የሚጠቅም ስትራክቸር የለም እስካሁን ድረስ ። ስለዚህ አሁን እኔ ጸጥ ላለሁ ምንም ትሬድ አላደረግም ቢትኮይን ውስጥ። መጀመሪያው ምን እንደሚሰራ ማወቅ ፈልጋለሁ። ገብታችኋል? እዚህ ላይ ጠያቄ ካለ ኮመንት ላይ ጻፉት። በቀጣይ ቪዲዮ ለእናንተ መልስ እሰጣለሁ። ኢቴሪየም ኢቴሪየም ባለፈው ጊዜ አይተናል። ቤሪሽ ሲኩዌንስ አክቲቬይትድ ነው። ይሄ የኛ ቢሲ ኮረክሽን ሌቭል ነው፣ ግን ዲስ ዝቅተኛ ስለፈጠረ ይሄ ቢሲ ኮረክሽን ሌቭል ማስተካከል አለብን። ስለዚ ቢሲ ኮረክሽን ሌቭል አሁን እዚህ አካባቢ ነው። እዚህ አካባቢ ማለት ይሄን እናስተካክላለን ቢሲ ኮረክሽን ሌቭል አሁን እዚህ ነው። ከአራት ሺ ሁለት መቶ ዘጠና ሶስት እስከ አራት ሺ አራት መቶ ሀምሳ አንድ እዚህ አካባቢ ሾርት መግባት እንችላለን። ታርገት ሌቭል እዚህ ታች ነው። ግን እስካሁን ድረስ ምንም አዲስ ነገር ስሌለ እንጠብቃለን ምን እንደሚሰራ። ኢቴሪየም እስዊ ውስጥ ከገባ ሾርት እገባለሁ። እዚህ ካልገባ ጸጥ ላለሁ። እናንተ ታያላችሁ እኔ ኮሬክሽን ሌቭል ውጪ ትሬድ አላደረግም። ይሄ ስለ ኢቴሪየም ነው። ሶላና ደግሞ ው ምን ያህል ወደ ላይ ሄደዋል ባለፈው ጊዜ። አሁን ደግሞ ምናልኳችሁ፣ እዚህ ውስጥ ሲገባ እዚህ መግዛት እንችላለን። ገና አልደረስም፣ ትንሽ ብቻ ቀረ። ካልገባ እኔ ትሬድ አላደረግም፣ ከገባ እዚህ መግዛት ይችላል ኦኬ፣ እሺ። ስለዚህ ኤክስአርፒ እናያለን። ኤክስአርፒ ፓለፎ ጊዜ የምናልኩ እዚህ ፖቴንሽል የጨመረ ነው። ወደ ታች ወደ ላይ፣ ወደ ታች ወደ ላይ፣ ወደ ታች ወደ ላይ። አሁን ዝም ብሎ ወደላይ ሲሄድ ለኛጥ አይደለም እኔ አልገዛም ብያለሁ ከትናንት ወዲያ የምናሳይ እንደገና ወደ ላይ ሊሄድ ይችላል፣ ከዛ ይወርዳል። አሁን ምን ሆነ? ትንሽ ወደ ላይ ሄዶ እንደገና ይወርዳል። እዚህ ከገባ እዚህ መቅሳት ይችላሉ። እዚህ ካልገባ እኔ አልገዛም። በጣም ቀላል ነገር ነው። እና ታርጌት ሌቭል እንደሚታይ በጣም ከፍተኛ ነው። እዚህ አካባቢ የሆነ ቦታ ነው። ኦኬ ኤክስአርፒ እንደዚህ ቀላል ነገር ነው። ስለዚህ ስትራክቸር በደንብ ማየት ከፈለጋችሁ ባለፈውን ቪዲዮ ማየት አለባችሁ። ስዊ ደግሞ ተመሳሳይ ሁኔታ ነው እንዳልኩ። እዚህ ወረደ ፖቴንሽል የጨመረ ነው፣ ግን አዲስ ከፍተኛ ማውጣት አልችልም እስካሁን ድረስ። ከዛ በኋላ እንዳልኩ ገና ሊወርድ ይችላል። አሁን እዚህ ወርዶ ትንሽ ሪያክሽን አለ ግን በእኔ ሀሳብ ገና ወደ ሲሊወርድ ይችላል። ስለዚ እዚ ስልሳ ስድስት ነጥብ ሰባት አካባቢ ስዊ እገዛለሁ የተወሰነ ከዛው ወደ ላይ እንደሄድ አስባለሁ። ይህ ስለ ስዊ ነው። ሌላ አትስ ነገር ስዊ ላይ አሁን የለም። ቸን ሊንክ ቸን ሊንክ ምናደረገ በዚህ ታርጌት ሌቭል ኦቨርኤክስተንድድ ነው፣ በጣም ዝቅተኛ ቦታ ጋር ስለሆነ ሊሆን ይችላል። ለኔ ደስ አይልም። አሁን ደግሞ ቤሪሽ ሲኮንስ አለን። ባለፈው ጊዜ አሳይቻሉ እዚ ቢሲ ኮሬክሽን ሌቭል አለ። እንደገና አዲስ ዝቅተኛ ስለደረሰ ይሄ ቢሲ ኮሬክሽን ሌቭል ማስተካከል አለብን። እዚ ኮረክሽን ሌቭል ትንሽ ማለት ወደዚህ ይገባል፣ ግን ከዛ ውጪ እዚህም አዲስ ነገር የለም። እዚህ ከገባ ሾርት መግባት እንችላለን። ታርጌት ሌቭል እዚህ ነው። ለእኛ ደስ አሪፍ ነገር ምንድን ነው? ቡልስ ዋጋ እስከ ሲ ድረስ እንዲወርድ ይፈልጋሉ። ምክንያቱም እዚህ ለቡልስ በጣም ቆንጆ ዋጋ ነው ለመግሳት ቤርስ እነሱም ወደዚህ ዋጋ እንዲቀንስ ይፈልጋሉ። ሁለቱም ወደዚህ አካባቢ መሄድ ስለሚፈልጉ ለእኛ ትልቅ እድል ነው፣ እዚህ ስልሳ ስድስት ነጥብ ሰባት አካባቢ ለመግባት። ሁለቱም ወደዚህ አካባቢ መሄድ ስለሚፈልጉ፣ አሁን እዚህ ቢሲ ኮሬክሽን ብል ካልገባ እኔ ሾርት አልገባም ወርዶ እሲ ሲደርስ እገዛለሁ። እዚህ ከገባ ሾርት መግባት እንችላለን። ቼን ሊንክ ይሄ ነው። ኤዋክስ ኤዋክስ ደግሞ ምን ሁኔታ ምንጥ ነው? እዚህ ታርጌት ሌቭል ገባ። ብዙ ፖቴንሽል ስላለ የኔ ኤክስፔክቴሽን ትንሽ ከዚህ በላይ ነበረ። እዚህ አካባቢ እንዲደርስ ተስፋ አደርጋለሁ ግን አልደርስም ምናልባት፣ እዚህ ሆል ኮሬክሽን ሌቭል ውስጥ ሳይደርስ እንደገና ወደ ሲ ላይ ይሄዳል። እዚህ አካባቢ እንደገና ይዞራል። ከዛስ ሆል ኮሬክሽን ሌቭል ውስጥ ይገባል። ለማንኛውም እዚህ ውስጥ ካልገባ እኔ አልገዛም። ማርኬቱን ዝም ብሎ አያለው። ዶች ኮይን ዶች ኮይን ያ እንዳልኩ ይሄ ለእኔ ደስ አይልም። ለምን ዚህ ውስጥ ገባ ለእኔ ደስ አይልም። ስለዚህ ዶጅ ኮይን እኔ አሁን ትሬድ አላደረግም። ለእኔ ይሄ ስትራክቸር ደስ አይልም። ስለዚህ ጸጥ ላሉ መጀመሪያው ወደ ሲ ገብቶ ከዛ በኋላ ሆል ኮሬክሽን ሌቭል ትሬድ ማድረግ ይሞከራሉ። ግን ይሄ ስትራክቸር ለእኔ ደስ አይልም። ስለዚህ ይሄን ስትራክቸር አልጠቅምም። እሺ በዚህ ላይ ጥያቄ ካለ እባካችሁ ኮመንት ላይ ጻፉት፣ እኔ መልስ እሰጣችኋለሁ። ሌላን ኮይን ማየት ከፈልጋችሁ ወይም በእናንተ በኩል የሆነ ሀሳብ ካለ የሆነ ሪኮሜንዴሽን ነገር ካለ እባካችሁ ኮመንት ላይ መጻፍ ትችላላችሁ፣ እዛ መልስ እሰጣችኋለሁ። እሺ እስከ ቀጣይ ቪዲዮ ድረስ መልካም ጊዜ። ቻቻው